ተመልካቾቻችን እንግዲህ መምህር ልውል ሰገድን ነበረ የሰማ ነው። እንደዚሁ እንግዲህ ከሀገረ ስብከቱ የአስተዳደር ክፍል ሰዎች አንዱ የሆኑትን ሊቀ ኅሩያን ዲያቆን ዶክተር መርሻንም ጋብዛለሁ። ሊቀ ኅሩያን በመጀመሪያ ለቃለ መጠይቅ ፈቃደኛ ስለሆኑ አመሰግናለሁ። ም እኔም ዘርስትልኝ። መልካም እንግዲህ በሙኒክ ተካሂዶ የነበረው የሁለት ቀን ጉባኤ አሁን ተፈጽሟል። እርስዎ እንግዲህ የሀገረ ስብከቱ አስተዳደር ውስጥም ስላሉ የገዳም ይሄ ገዳም ከመጀመሪያው ሲጸነስ ከጽንሰ ሀሳቡ ጀምሮም ስላሉ ዛሬ የነበረው ጉባኤ እንግዲህ ከታቀደለት ዓላማ አንጻር ከስኬት አንጻር እንዴት ነበረ የሚለውን እስቲ ይንገሩኝ። አመሰግናለሁ። እግዚአብሔር ስጥልኝ። በጣም የተሳካ ጉባኤ ነው። እግዚአብሔር አምላክ በእውነት ስላከናወነልን ስሙ የተመሰገነ ይሁን። ምክንያቱም ብዙ ድካም ነበረው። ደክመን ካዘጋጀን በኋላ ደግሞ አንድ ዜና ሰምተን ነበር እዚህ አካባቢ ምክንያቱም ቤተ ክርስቲያን በእውነቱ አጥቢያዎች በይ የራሳቸው ትልልቅ ፕሮጀክቶች ይዘው እየተንቀሳቀሱ ነው። በዚህ ያለው የቅዱስ ገብርኤል ቤተ ክርስቲያንም ሕንፃ ቤተ ክርስቲያን ለመግዛት ተፈራርሞ ገንዘብ ከምእመናን እንደሰበሰበ ላለፉት ሁለት ሳምንታት ስንሰማ አይ ለሕዝቡ ትንሽ ሸክም ልንሆን ነው ብለን ፈርተን ነበረ። ነገር ግን በእውነት በሚያስገርም ሁኔታ እግዚአብሔር ሕዝቡን አነሳስቶ ይህንን ያሰብነውን የቤተ ክርስቲያን ፕሮጀክት እንድንፈጽም ድጋፍ ተገኝተዋል። ድጋፉ በቃ ገዳሙን የሚገዛው አይደለም። ነገር ግን ከጠበቅነው አንጻር ከሰማነውም ዜና አንጻር አበረታች የሆነ ገንዘብ ተሰብስበዋል ብዬ አስባለሁኝ። ዛሬ በቤተ ክርስቲያን ብዙ አይነት ዜና እንሰማለን። እኔ በንባብም ሳነብ እዚህ ቦታ ያሉት አባቶች እዚህ ቦታ ያለው አስተዳደር እንዲሆነ ሲባል እናዝናለን። ትልቅ ተስፋ የምናገኘው ግን እንደዚህ ምዕመናን ተሰብስበው ለቤተ ክርስቲያናቸው ራሳቸውን ሲሰጡ ሳይ ነው እና እኔ ከገንዘቡን በላይ ሁላችንም የተጽናናንበት ቤተ ክርስቲያን ተስፋ አላት ያልንበት ጉባኤ ነበረ። ለዚህ ደግሞ እግዚአብሔር እናመሰግነዋለን። መልካም። እንግዲህ ይሄ የመጀመሪያው ጉባኤ ነው፣ ሌሎች ጉባኤዎችም ይኖራሉ። ገዳሙን ለመግዛት የተለያዩ መመራ ግብሮችም ይኖራሉ። ለምእመናን የሚያስተላልፉት መልእክት ምንድን ነው? ከዚህ በኋላ የሚኖራቸው ተሳትፎ በምን መልኩ መሆን አለበት? ያ የምእመናን ተሳትፎ በዚሁ መቀጠል አለበት እንደ ስንገልጸው እንደነበረው ይህንን ገዳም ለመግዛት ከሰዎቹ ጋር ሁነኛ ፊርማ ለመፈራረም እና ገዳሙን ለመቀበል ስድስት ወር ነው የሰጡ። በዚህ ስድስት ወር ውስጥ ይሄ ማለት እስከ መስከረም ወር መጨረሻ ማለት ነው። በእነኚህ ስድስት ወራት አሁን እንኳን አንዱ ሄደ፣ አምስት ወራት ውስጥ ሁላችንም ተግተን ይህንን ቦታ መያዝ ካልቻል በእውነት እንጸጸትበታለን። ምክንያቱም ሲገለጽ እንደነበረው በፎቶግራፍም በዚህም በዛም ስንገልጸው እንደነበረው ለቤተ ክርስቲያናችን ትልቅ ርስት የሚሆን ብዙ ስራ የሚሰራበት ቦታ ስለሆነ በዚህ አካባቢ ያሉ ጉባኤቶ የተዘጋጁባቸው አድባራት አካባቢ ያሉ እንደ ዛሬው ዛሬ ሙኒክ አደረግን ስንል አምስት አጥቢያዎች ናቸው የተሳተፉት። እንደየርቀታቸው ቁጥራቸው ሊለያይ ይችላል። የሙኒክ ቅዱስ ገብርኤል፣ የቅድስት ማርያም አብያተ ክርስቲያናት ምእመናን ቢኖሩም ከአካባቢው ከኑረንበርግ ብዙ ሰው መጥተዋል። ከቩርዝቡርግ ከሬግንስቡርግ ብዙ ሰው መጥተዋል። ስለዚህ አሁን ሁለት ጉባኤ ይቀሩናል። የሚቀጥለው ሳምንት ሙንስተር ነው። በሙንስተር አካባቢ ያሉ ምእመናን መምጣት አለባቸው። እኛ ለገንዘቡን ብቻ አይደለም፣ ሲገለጽ እንደነበረው በእውነት ስለ ፕሮጀክቱ ሰው እንዲረዳ እንፈልጋለን። ከተረዳ ሰው እምነቱን ሲያውቅ ነው ሰማይትም የሆነው ራሱን ነፍሱን አሳልፎ የሚሰጠው። ስለዚህ ስለዚህ ፕሮጀክት አስፈላጊነት ሰው ከተረዳ ገንዘቡን አይደለም ራሱን ይሰጣል። ይህ ደግሞ ዛሬ ያየነው ነው። ባለፈው ሳምንት ሁለት ሶስት ሺ ያወጡ ሰዎች ዛሬ እስከ መጨረሻው በእውነት እንሳቀቅ ነበር። ብጹ አባታችንም እንዳያቸዋቸው ህዝቡ ተቸገረ፣ ተሳቀቀ እያሉ ነበር። ግን ራሱን ሰጠና ይህንን አደረግን። ስለዚህ በሚቀጥሉት ጉባኤያት እንደዚሁ መነሳሳት እንፈልጋለን። ብዙ ህዝብ እንፈልጋለን። ዛሬ እንዳያችሁት አዳራሹ ሞልቶ ነበር። ውጭው አዳራሽ ውስጥ ያለው ህዝብ ትልቅ አዳራሽ ነው፣ እዚህ የምናየው ግን ውጭ ያለው ደግሞ ከዚህ አዳራሽ ህዝብ በላይ ነበር የነበረው። ስለዚህ በተቻለ መጠን በተዘጋጁት ፕሮግራሞች በሰዓት መጥተን የሚቀጥለው ሳምንት የሚመጣ ሰው ገዳሙን ይጎበኛል። በፎቶ ያየውን በቪዲዮ ያየውን በቀጥታ ሄደን ከ10 ሰዓት እስከ 12 ሰዓት ድረስ ጠዋት ቅዳሜ ማለት ነው ሄደን እንጎበኛለን። ስለዚህ በተቻለ መጠን በተቻለ መጠን እንደው ልጅ ሕፃናቱንም ይዘው ምዕመናን ምእመናን ራሳቸውም ተጠራርተው እንዲመጡልን እንፈልጋለን። እዚህ ብቻ ያሉት ሳይሆኑ በመላው ዓለም ያለን ምእመናን ጎፈንድም ያለ ፔፓል አለ፣ ልዩ ልዩ መንገዶች አሉ። ስለዚህ በያሉበትም ሆነው ይህንን ትልቅ የቤተ ክርስቲያን ፕሮጀክት እንዲደግፉ በእውነቱ ጥሬን አስተላልፋለሁ። እግዚአብሔር ስጥልኝ። ሊቀ ኅሩያን አመሰግናለሁ። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? እንበርታ ነው የምለው። እንበርታ። ታሪክ እየተጻፈ ነው፣ እዚህ ሀገር እዚህ ጀርመን ውስጥ በዚህ ታሪክ መሳተፍ ያስፈልጋል። ታላላቃቹ ገዳማት በኢትዮጵያ ሲመሰረቱ እቃ ያቀበላለ፣ ገንዘብ የሰጣለ ግንድ ያቀበላለ ጭቃውን አብክቶ የለጠፈ አለ እንደ ሀገራችን የቤት አሰራር ማለት ነው። ሁሉም ግን ገዳም ሰሪ ነው። ሀያ ሺ መቶ ሺ ቢሰጥም አንድ ዩሮ ወይም መቶ ቢማርም እኩል ነው። ስለዚህ መሳተፍ አለብን የሚል ጥሪ አስተላልፋለሁ። መልካም አመሰግናለሁ። እግዚአብሔር ያክበረልኝ።